በየጨዋታዎች ሁሌም ጎልቶ የሚወጣ በሁሉም የሜዳ ክልል የሚገኝ ክለቡ ማንችስተር ዩናይትድ በስኬት ባላጠናቀቅባቸው ዓመታት በግሉ ጥሩ ብቃትን ማስመዝገብ ችሏል። ከማጥቃት እስከ መከላከል ለክለቡም ሆነ ለብሔራዊ ቡድኑ ሁልጊዜም እንደ ማሽን የሚያገለግለው ፖርቹጋላዊ የመሃል ሜዳ ቲያትረኛ ቡሩኖ ፈርናንዴዝ ከማንችስተር ዩናይትድ ጋር ትልቅ ዋንጫ ለማግኘት የዘጠና ደቂቃ ዕድሜ ብቻ ቀርቶታል። ወደ ማንችስተር ዩናይትድ፣ ወደዛ ህልሞች ሁሉ እውን ወደሚሆኑበት ስታዲየም የተቀላቀለው ፈርናንዴዝ ከዚህ ቀደም የቀድሞ አንጋፋ ተጫዋቾችና ወጣቶች በተደጋጋሚ ሲያነሷቸው የነበሩትን ዋንጫዎች ማንሳት አልቻለም። በእርግጥ ፈርናንዴዝ የኤፌ ካፕንና የካራባው ካፕ ዋንጫን ማንሳት ቢችልም ነገር ግን ይህ ነው የሚባል ትልቅ ዋንጫ ማንቸችስተር ዩናይትድ ጋር ማሳካት አልቻለም። የሀገሩ ልጅ ክርስቲያኖ ሮናልዶን እያየ እንዳደገ የሚናገር ነው። ቡሩኖ ከታላቅ ወንድሙ ሪካርዶ ፈርናንዴዝ ጋር እግር ኳስን በመንገድ ላይ በመጫወት ጅማሮን አደረገ። ፖርቱጋሉ ክለብ ፖርቶ የቡሩኖ የመጀመሪያ ልጅነት ክለቡ ሲሆን በክለብ ውስጥም ብዙ መቆየት ባለመቻሉ በዛው ሊግ ለሚሳተፈው ቦቪዝታ ክለብ በ15 ዓመቱ ፊርማውን ማስቀመጥ ቻለ። ይህ ጥበበኛ እግር ኳስ ተጫዋች እግር ኳስ ካለው ፍቅር የተነሳ መጫወት የሚፈልግበትን ቦታ በመተው በአዲሱ ክለብ በመሃል ተከላካይነት መጫወት ጀመረ በእግር ኳስ ታሪክ በተለያዩ ሚናዎች የተጫወቱ ብዙ ተጫዋቾችን ተመልክተናል ላብነት ያህልም የቀድሞ የባየር ሙኒክ አጥቂ የአሁኑ የባርሴሎና ተጫዋች ሮበርት ሌቫንዶስኪ በተከላካይነት ወደ አጥቂነት የቀድሞ የሊቨርፑሉ የማንችስተር ሲቲ እና የአሁኑ የብራይተን ተጫዋች ጀምስ ሚልነር ከግብ ጠባቂነት እስከ መስመር ተከላካይነት ተጫወቷል። የቀድሞ የሮማ ተጫዋች ሮድሪጎ ታዴ ልክ እንደ ጀምስ ሚልነር ሁሉ ከግብ ጠባቂነት እስከ መስመር ተከላካይነት ተጫውቶ አሳልፏል። እነዚህና ሌሎች የእግር ኳስ ፍቅር ያሸነፋቸው ተጫዋቾች በእግር ኳስ ታሪካቸው ብዙ ውጣ አውረዶችንና ወድቆ መነሳትን አሳልፈዋል። ይህ አጋጣሚ ከገጠማቸው ተጫዋቾች መካከል ፖርቹጋላዊ ተጫዋች ቡሩኖ ፈርናንዴዝ አንዱ ነው። የእግር ኳስ ካለው ፍቅር የተነሳ ፍላጎቱን ወደ ኋላ በመተው በቦቪስታ ክለብ መጫወት ቢችልም በክለብ ውስጥ ግን ብዙም መቆየት አልቻለም። በ2012 በጣሊያን በሁለተኛው ዲቪዚዮን ለሚሳተፈው ቦቪስታ ክለብ ፊርማውን ማስቀመጥ የቻለው ፈርናንዴዝ ለክለቡ ከግማሽ በላይ ጨዋታዎችን በመጫወት ምን ያህል እምቅ ችሎታ እንዳለው ማስመልከት ችሏል። በጣሊያን ሴሪያ በሚሳተፉት ጁቬንቱስና ኢንተር ሚላን የናስፈርም ጥያቄ ቢቀርብለትም ተቀያሪ ወንበር ማሞቅ የማይፈልገው ፈርናንዴዝ ሌላኛውን የጣሊያኑን ክለብ ሳምፕዶሪያን ተቀላቀለ። በሳምፕዶሪያ የአስር ቁጥር ቦታ የተሰጠው ፖርቹጋላዊ ተጫዋች በክለቡ ውስጥ ጥሩ እንቅስቃሴ ማድረግ ሲችል፣ ለክለቡ የመጀመሪያውን ግብ ከካግላሪ ጋር በነበራቸው ጨዋታ ላይም አስቆጠረ። ይህ የቡሩኖ ፈርናንዴዝ ምርጥ ብቃት ያስደነቃቸው በጊዜው በቂ መጫወት ዕድል ያልሰጡት የስፖርቲንግ ሊዝበን ኃላፊዎች እናስፈርም ጥያቄ ለፖርቹጋላዊ ጥበበኛ ቀረቡ። ቂምና በቀልን በሆዱ መያዝ የማይችለው የመጫወት ፍላጎት ብቻ በልብ ውስጥ ያስቀመጠው ፈርናንዴዝ ወደ ሀገሩ ክለብ ስፖርቲንግ ሊዝበን በ2017 ተዘዋወረ። ለስፖርቲንግ ሊዝበን አምስት ዓመት በመፈረም ጥሩ ጅማሮ ማድረግ የቻለው ብሩኖ በመጀመሪያው ዓመት ለክለቡ 16 ግቦችን አስቆጠረ። በዚህ ብቃቱ የክለቡና የፖርቹጋል ሊግ የዓመቱ ምርጥ ተጫዋች በመባልም ተመረጠ። ነገሮች በማግኒሻኑ ቤት ተቀይሯል። ስኬቶችና የአድናቆት ቃላቶች መጉረፍ ጀምረዋል። ነገር ግን የፖርቹጋላዊ ተጫዋች ስኬት በዚህ የሚያበቃ አይመስልም። በ201819 ውድድር ዓመት በበፊቱ ጊዜያት ጎምርቶ የመጣው ፈርናንዴዝ በውድድር ዓመቱ ለክለቡ ከ30 በላይ ግብ ማስቆጠር ሲችል፣ ክለቡ ስፖርቲንግ ሊዝበን ከፖርቱጋ በነበራቸው የሀገር ውስጥ የፖርቹጋል ዋንጫ ጨዋታ ላይ ሁለት ግብ በማስቆጠር ክለቡን የዋንጫ ባለቤት ማድረግ ችሏል። ስፖርቲንግ ሊዝበን ጋር ተከታታይ ሁለት የሊግ ዋንጫዎችንና አንድ ጊዜ የፖርቱጋል ዋንጫ ማሳካት ሲችል ለተከታታይ ሁለት ዓመት ፖርቹጋል ሊግ ምርጥ ተጫዋችነትን ሽልማት መውሰድ ችሏል። በ201920 የውድድር ዓመት በኦሌ ጎነር ሶልሻየር የሚመሩት ቀይ ሰይጣኖቹ ማንችስተር ዩናይትዶች በፖርቹጋላዊ ተጫዋች ላይ ፍላጎት አሳዩ። ነገር ግን ይህ ጥበበኛ ተጫዋች በክረምቱ ወደ ኦልድ ትራፎርድ ማምጣት ተሳናቸው። የሁልጊዜ ህልሙ ለማንችስተር ዩናይትድ መጫወት እንደሆነ የሚናገረው ብሩኖ በዚያው ዓመት በጥር ወር ማንችስተር ዩናይትድን ተቀላቀለ። በዩናይትድ ደጋፊዎች ደማቅ አቀባበል የተደረገለት ቡሩኖ በስሙ ጥሩ የሆነ የአድናቆት መዝሙርም ተዘምሮለታል። በሜዳቸውና ከሜዳቸው ውጪ ስሙን እየጠሩ የሚያዜሙለት የዩናይትድ ደጋፊዎች የመጣው ልክ እንደ ክርስቲያኖ ሮናልዶ ከስፖርቲንግ ሊዝበን ነው፣ ወደ ቀኝም ወደ ግራም ይሮጣል፣ እሱ የፖርቹጋል ምርጡ ተጫዋች ነው በማለትም በተደጋጋሚ ሲያዜሙለት ተስተውለዋል። ፖርቱጋላዊ ተጫዋች ነገሮች ሁሉ አልጋ ባልጋ ይሁንለት መስለዋል። ለሚወደውና ሲደግፈው ለነበረው ማንቸስተር ዩናይትድ መጫወት ጀምሯል። ማንቸስተር ዩናይትድ እንደ ክለብ በዋንጫ የሰመረ ጊዜያትን ማሳለፍ ባይችልም ፈርናንዴስ ግን በግሉ ጥሩ ብቃትን ማስመልከት ችሏል። ከእነዚህም ውስጥ ከማንቸስተር ዩናይትድ ጋር በ2023 የአውሮፓ ሊግ እንዲሁም በ2324 የኤፍ ኤ ካፕ ዋንጫን ማሳካት ሲችል በ2021 በአውሮፓ ሊግ መድረክ እስከ ፍጻሜ መድረስ ችሏል። 2021 በስፔኑ ክለብ ቪያሪያል የአውሮፓ ሊግ ዋንጫን ተነጥቆ ከማንችስተር ዩናይትድ ጋር ትልቅ ዋንጫ እንዳያሳካ የሆነው ብሩኖ ፈርናንዴዝ ያንን ቁጭቱን ለመመለስ በሳን ማሚስ ስታዲየም ከቶተናም ሆስፐር ጋር ለመፋለም ተዘጋጅቷል። በሁሉም መድረክ ዋንጫ ካነሳ 18 ዓመት ያስቆጠሩ ቶተናም በአውሮፓ መድረክ 41 ዓመታት በኋላ ያገኘውን ዋንጫ በቀላሉ ለማንችስተር ዩናይትድ ላለመስጠት ትልቅ ተጋድሎ እንደሚያደርግም ከወዲሁ ተጠብቋል። ግንቦት 13 ሮብ ምሽት አራት ሰዓት የብሩኖ ፈርናንዴዝንና የቶተናምን የትልቁ ዋንጫ ረሃብ ለመመልከት አይኖች ሁሉ ወደ ሳንማሚስ ስታዲየም ይሆናሉ።